መንገዱ በጣም ተጨናንቆ ነበረ። በጣም እንግዲህ ሰዓት ተማሪዎች ይወጣሉ ሰራተኞች ይወጣሉና፣ እጅግ በጣም ይቅርታ ስላረፈ በጣም ይቅርታ ስላረፈርኩኝ። ግን በአረፍድም እንደምደርስ አውቀው ነበረ፣ ምክንያቱም ያስቀመጠልኝ ሰዓት ይሄ ስለሆነ ፈጣን ያውኔም እንደ ትንሽ ዩቲዩበር ትንሽ ባውራ በዩቲዩብ ስራ ውስጥ እጅግ በጣም ለእኔ እሸቱና ቤተሰቦቹ ሸዋ፣ እሺ መልካም፣ ሌሎቹም የዚህ ስራ ባልደረቦች እጅግ በጣም ከጎኔ ናችሁ፣ በብዙ ስራ። የዛሬው ደግሞ ለየት የሚለው ያው የዩቲዩባችን ቀኝ እጆች ናቸው፣ በእነሱ ላይ ነው ያለ ነው ያው እነሱን በእኛ እኛም በእነሱ ላይ ያለነው እና እጅግ በጣም ሪስፔክት አለኝ ለኤዲተርና ለካሜራማኖች። ዛሬ የተዘጋጀው ፕሮግራም እጅግ በጣም የሚያበረታታ ነው። የእውነት እኔ በየጊዜው ክሬት የምታደረጉት ነገር ይገርመኛል። አያልቅባችሁም፣ የእውነት አያልቅባችሁም እና ያ ከላይ ከሆነ ብዙ ነገር፣ ሁሌም ሰው የሚፈጥረው ነገር አያጣም። ከተፈቀደ ተፈቅዶልሃል። ይሄ ደግሞ ድፍን ለኢትዮጵያ ብቻ ሲሆን ያለም ህዝብ ያውቀዋል እና ለዚህ መባረክ እግዚአብሔርን ሁሌት አመሰግን ወላቃለሁ። እኔም አመሰግናለሁ። ያው ዶንኪቲው ላይ 1700 ቪዲዮ ተሰርቷል ካለ የመረጃ አንፃር እነዚህን ቪዲዮዎች በሚሰሩበት ጊዜ በዶንኪቲ ውስጥ የተወሰኑ ደረጃዎች የማውቃቸው ነገሮች አሉ። ኤዲተሮች ምን ያህል ጫና እየፈጠሩ ክሬኤት አድርገው ራሳቸውን ትተው በሁለት እግራቸው እንዲቆሙ በራሳቸው እንዲተማመኑ እሽት አድርገው ነው የሚያወጧቸው እና እኔ ራሴ ከድንክ ቲዩብ የመጡ ልጆች እኔ ጋር አሉ። ያው ከእናንተ ጋር ያው በተለያየ መልክ ሰው ይወጣል ይገባል ይወጣል ይገባል ሁላችንም ጋር እንደዛ ነው እና ከኔ ኤዲተር ገን እንዳያመልጥች በጣም ጎበዝ ነው ያሉ ጓል ሪኮመንድ ያደርጋሉ በጣም ይሄኛው በጣም ቅንነት ነው ለእኔ ለእኔ ብዙ ሰው ሲወጣ እንደውም የስራ ባህሪውን መልካም ስብዕናውን ማጥፋት ነው አንዳንድ ቦታ ላይ የማያቸው ከኔ ትንካሌ የትም ቦታ አይሰራም የሚል ነገር ይሄኛው በጣም ትልቅ እኔም የምማርበት ሌሎቻችንን የምንማርበት ልንማርበት የሚገባ የሚገርም ሰብእና ነውና ለዚህ እጅግ በጣም ማከብራችሁ። እሺ፣ ማናለ ሸዋ ማናለ ማን አለ እዚህ ጋር ጎሎኛል ነው ምለው ቤቴ ነው። ጎሎኛል ነው ምለው ሲጎለኝ ሞሉልኛል። ምክንያቱም ሙሉ ሙሉ ባለሙያው ስላሏቸው ስላሉ አቸው ነው የምጠይቀው በደንብ እንደሚያሰለጥኗቸው በደንብ እንደሚያበቋቸው ስለማቅ ነው የምጠይቃቸው። እና ለዚህም ቅንነታቸው አመሰግናለሁ። አሁን በቀጣይ አይነት ደግሞ ስልጠና ጀምሯችሁ እኔም ኤዲቲንግ ልግባ አለኝ። የእውነት በጣም ነው የገረመኝ የኤዲቲንግ ስቱዲዮችንም እንግዲህ አይቼዋለሁ እና በጣም ነው የሚያምረው፣ በጣም ነው የሚያምረው። እኔ ደርሳለሁ እንዲ እንደ ነው እንደ በጣም ብሎ ደርሳለሁ እንዲ ላለሁ እኔ ደርሳለሁ። በጣም መልካም ቀናታለኝ። እጅግ በጣም መልካም ቅናት አለኝ። በየጊዜው ነው የምትፈጥሩት አሁን አሰለጠናችሁ እናንተ ጋር መጡ። በጣም ይበልጥ አበቃችሁ ይበልጥ ጎበዝ እንዲሆን አድረጋችሁ፣ ዛሬ ሽልማት አዘጋጅታችኋል። ሌሎች ደግሞ ተጨማሪ ባለሙያዎችን እንደምታበቁ ተስፋ አለኝ። ምክንያቱን ለማብቃት ነው እየሰራችሁ ያላችሁት። ወጌሻ አሁን ኤዲቲንግ ስልጠናው አለ፣ ቀጥሎ ደግሞ ምን እንደሚመጣ ደግሞ ጠብቃለሁ። ደግሞ አያልቅባችሁም እና መቼም አይለቅባችሁ ታላቅ ነይ ስመርቅ ደግሞ እና ደስ ብሎኛል። ዛሬ እዚህ ጋር ስትሸለሙ አላየሁም። ያው ሞቅ ያለ ፕሮግራም እንደነበረ ተስፋ ጠብቃለሁ። ቪዲዮውን አይዋሉ ብዬ ያስባሉ። ይህን እና ማውራት ሌላ YouTube ላይ የዩቲዩብ ቻሌንጅ አው ራስቸው ነው ቸኮኩ፣ ለመሸለም ተሸናሚውን ለማየት ስለጓጓው እኮ ነው እንዴ፣ ያጓጓኛል አንዳንዴ። የዩቲዩብ ቻሌንጅ ከባድ ነው፣ እንደ ዩቲዩብ ባለቤት እንደ ዩቲዩብ አስተዳዳሪ ማኔጅ እንደሚያረግ ሰው እጅግ በጣም ቻሌንጁ በጣም ከባድ ነው። እኔም እዛ ውስጥ ስላለው ባለሙያን መያዝ ከባለሙያ ጋር ያለው ፍትኪያ። ከባለሙያ ጋር ያለው ፍቅር፣ ከባለሙያ ጋር ያለው ጸብ፣ ከባለሙያ ጋር ያለው የእውቀት ሽሚያ በጣም ከባድ ነው። እዛ ውስጥ ግን እኛም እየተፈጠረን ነው ብዬ አስባለሁ። በእነሱ ውስጥ እኛ ዩቲዩበሮች ራሳችን በየጊዜው ራሳችንን ብቁ እንድናደርግ የሚያስገዱ ሁኔታዎች አሉ። ይሄ ዳይም መግባት ያለብን ቦታ አለ አይደል? ክፍተት ቦታ አለ ድንገት መግባት ያለብን። በዛ ውስጥ እየተማራችሁ ይመስለኛል። ይበልጥ ተማሩ ባለሙያዎች ለማብቃት እየሄዳችሁ ያላችሁት ብዬ አስባለሁ። ምክንያቱም እኔ ከጊዜ ጊዜ ከድሜ ጋርም ጨምሮ ማለት ነው የዩቲዩብ ስራ እጅግ በጣም ብዙ ነገር ጨምሮታል። እናንተ ጋር እንደዛ ነው። ኮንተንት ክሬስ ማድረግ በራሱ ቀላል ነገር አለ። በየጊዜው አዳዲስ አዳዲስ አይዲያ ነው የምታመጡት፣ እና ይሄ ቲምን ቲም ስፕሪትን በደንብ አድርጎ መፍጠር ይሄ ፖዘቲቭ የሆነ ኢነርጂ ያለውን ግሩፕ መፍጠር መቻል ነው። ይሄኛውን ነገር ከፍ እያደርገ እየሄደ ያለው እና ብቻችንን አንቆምም። ከእናንተ ጋር ነው የምንቆመው። እናንተም ከኛ ጋር ነው የምትቆሙት። እውቀት አያልቅም። እንደ ዩቲውብ ኦውነር ሁልጊዜ እኛም ተማሪዎች፣ በእያንዳንዱ ጊዜ ተማሪዎች ነን። እኔ ጋር የሚመጡ ኤዲተሮች፣ ከእናንተ ጋርም በሌሎቹም መንገድ የምቀጥላቸው ኤዲተሮች በየጊዜው አዳዲስ ነገር ጨምረውልኝ ይሄዳሉ። እኔ ተማሪ ነኝ ሁሌ የእውነት በጣም ዝቅ ያሉ ተማሪ ዛሬም ነገር ከነገ ወዲያ